ቻችን እንዴት ናችሁ? የሳምንታዊው አለም ሸማች መሰናዶችን ተጀምሯል። በዚህ ሳምንት አለም ሸማች መሰናዶችን ትኩረቱን የሚያደርገው እንግዲህ የአበባ አትክልትና ፍራፍሬ እንዲሁም እጽዋት ምርቶች ላይ ነው። እንግዲህ እነዚህ ምርቶች በሀገራችን በስፋት ይመረታሉ። ሆኖም ግን የምርት አቅማችን ምን ደረጃ ላይ ይገኛል፣ አምራቾችስ እየሰሩ ነው ወይ የሚለውን ልንዳስስ ወደ እናንተ ልናስቃኛችሁ ቢሾፍቱና ቆቃ እየሄድን እንገኛለን። አለም ሸማች መሰናዷችን ጉዞውን ጀምሯል። ያው ቢሾፍቱ መውጫ ክፍያ ጣቢያ ላይ ነው የምንገኘው። ተመልካቾቻችን እንግዲህ የምርት ደረጃችን ምን ላይ እንዳለ እንዲሁም ደግሞ እየተመረቱ ያሉ ምርቶችስ ምንድን ናቸው የሚለውን እንዳስሳለን። ጉዳዮቹን በመብራት አብራችሁ ቆይታ የማደርገው ዘቢብ ተክላይ ነኝ። አብራችሁን ቆይ በዓለም ዙሪያ ያለው የአበባ አትክልትና ፍራፍሬ እንዲሁም እጸጣ ምርት ወይም ሆርቲካልቸር ዘርፍ ተሞክሮ ከጊዜ ወደ ጊዜ እየተሻሻለና እየዘመነ ነው። ዘመናዊ ቴክኖሎጂዎች ደግሞ ለዚህ ዘርፍ ማደግ ትልቅ ሚና ይጫወታሉ። ዘርፉ በዓለም አቀፍ ደረጃ በስፋት እየተሰራበት ይገኛል። በዚህ ዘርፍ ግሪን ሃውስና ፖሊ ሃውስ የተሰኙ የማምረቻ መንገዶችን መጠቀም ይዘወተራል። ግሪን ሃውስ ሙቀትን፣ እርጥበትን እንዲሁም ብርሃንና የካርቦን ዳይኦክሳይድን መጠን በመቆጣጠር አመቱን ሙሉ ምርት ለማግኘት ያስችላል። ይህም የምርት ብዛትን ከመጨመሩም በላይ ጥራትን ያሻሽላል። እንደ ኔዘርላንድና ግብጽ ያሉ ሀገራት በዚህ ረገድ ከፍተኛ ተሞክሮ እንዳላቸው ደግሞ ጥናቶች ይጠቁማሉ። ቻይና፣ ዩናይትድ ስቴትስ፣ ቪየትናም፣ ህንድና ቱርክ በተለየ ደግሞ የአትክልት ምርት በስፋት የሚመረትባቸው ሀገራት ናቸው። በዚህ ዘርፍ አለምን የምትመራው ቻይና በአመት 749 ሚሊዮን ሜትሪክ ቶን ታመ

ቻይና በብዛት ማምረቷ ብቻ ሳይሆን በቴክኖሎጂ ልማትና በተለያዩ አትክልቶችም የላቀ ደረጃ ላይ ትገኛለች። ሆኖም ግን ቻይና ከውጭ ንግዱ ይልቅ ለሀገር ውስጥ ፍጆታ ምርቶቿን በማቅረብ ትታወቃለች። ዩናይትድ ስቴትስ ደግሞ ከየትኛውም የዓለም ሀገር የበለጠ የግብርና ምርቶችን በከፍተኛ ዋጋ ወደ ተለያዩ ሀገራት ትልካለች። ምርቶችን ወደ ተለያዩ ሀገራት በመላክ በሁለተኛ ደረጃነት የምትገኘው ሀገር ኔዘርላንድም የግሪን ሃውስ ቴክኖሎጂ በመጠቀም ትታወቃለች። ይህ ደግሞ በዘርፉ ስኬታማ እንድትሆን አግዟታል። የአበባ አትክልትና ፍራፍሬ እንዲሁም እጸጣ ምርት ወይም ሆርቲካልቸር ዘርፍ በሀገራችን ያለውን ልምድ ስንመለከት ከአትክልትና ፍራፍሬው ይልቅ ለአበባው ምርት የተለየ ትኩረት እየተሰጠ ይመስላል። ምርቱንም ወደ ተለያዩ ሀገራት በመላክ የውጭ ምንዛሬን በማምጣት ረገድ ከፍተኛ ውጤት አስመዝግበናል። ኢትዮጵያ በአትክልትና ፍራፍሬው በኩል ምንም እንኳን እምቅ አቅም ቢኖራትም ያላትን አቅም አሟጦ በመጠቀም ለኢኮኖሚ እድገቱና ለውጭ ምንዛሬው የራሱን ድርሻ እንዲወጣ ማድረጉ ላይ ግን ውስንነቶች ይታያሉ። በዛሬ ወይም ሸማሽ መሰናዷችንም ለተለያዩ የውጭ ሀገራቶች የፍራፍሬና እጸጥ ምርቶችን በተለያዩ ቴክኖሎጂዎች ታግዘው በጥራት አመርተው የሀገራቸውን ስም ከማስጠራት አልፈው የውጭ ምንዛሬ ማስገኘት የቻሉ አምራቾች ተሞክሮ እንቃኛለን። ተመልካቾቻችን ከቢሾፍቱ ከተማ አራት ኪሎሜትር ገደማ ገባ ብለን እንግዲህ በዙሪያ እንደምትመለከቱት ሰፋፊ የአበባን ጨምሮ አትክልትና ፍራፍሬ እንዲሁም ሀርብስ የሚባሉት ወይም እጸጣም ብለን የምንጠራቸው ምርቶች የሚመራትባቸው ሰፋፊ እርሻዎች ይታዩኛል። ዛሬ ዋናው ትኩረታችን የምናደርገው የአትክልትና ፍራፍሬ እንዲሁም ደግሞ እጸጣም ምርቶች ላይ ስለሆነ ጆይቴ ከተሰኘ የአትክልትና ፍራፍሬ እንዲሁም እጸጣም አምራች ጋር ቆይታ የሚደረገነው የሚሆነው። አቶ ብስራት እንዴት ነው? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እናመሰግናለን። በስፋት የምታመርቷቸው ምርቶች ምንድን ናቸው? እሺ፣ እኛ በዋናነት እንግዲህ ህርብስ ወይም ስጣም የሚባሉትን ወደ 25 አይነት የእጽዋት አይነቶች ፍሬሽ ወይ ማለት ከዚህ ተመርቶ ለአውሮፓ ገበያ የሚላክ ነው የሚሆነው ማለት ነው። ከዚህ ጋር አብረን ቬጅቴብሎች እናመርታለን እንደ ሰላጣ፣ ቲማቲም፣ ኩከምበር እንዲህ እንዲህ አይነት ተመሳሳይ ምርቶችን እዚህ ባለው ፋርማችን አምርተን ወደ አውሮፓ ገበያ በዋናነት እስካንዲኔቪያን ማርኬትን፣ ሚድል ኢስትን፣ እዚህ አፍሪካ ውስጥ ደግሞ የተለያዩ ሀገሮች ላይ አምርተን እንልካለን ማለት ነው። ምርት ከምናካሄድባቸው ግሪን ሀውሶች ወይም ደግሞ የማብቀያ ቦታዎች መካከል ይሄ አሁን የምንጎበኘው የማብቀያ ቦታ ነው። እዚህ ውስጥ ምርቶቹ በተለያየ መንገድ የሚበቅለው ይሆናል። እንግዲህ ስንገባ እንዴት እንደምንሰራ ስራው እናያለን ማለት ነው። እሺ እንደግባ። እሺ አዎ፣ በጣም ነው የሚያምረው። በእይታ ደረጃ ሰዎች ሲገቡ እንደዚህ ነው አሁን አንቺ እንዳል እንደ ተሰማሽ አይነት ስሜት ይሰማል። ግን ወደ ውስጥ ገብተን ደግሞ በደንብ አሁን ብዙ ሰው በውሃ ላይ ያለ አይመስለው። በውሃ ላይ ያለው ያለው እዚህ የምናየው በሙሉ በውሃ ላይ ነው እየበቀለ ያለው ማለት ነው። አትክልቶች እና እጻጣሞች አሉ እዚህ ግሪንሃውስ ውስጥ። ስለዚህ በ ሁለቱም አይነት ባትክልትም በጣም በውሃ ላይ ነው እየሰራን ያለ ነው ማለት ነው። አፈር የለውም ማለት ነው። እዚህ የምታያቸው ክሮፖች በሙሉ በውሃ ላይ እያደጉና ያሉት ማለት ነው። አግሪካልቸር በደረሰበት አድቫንስመንት ደረጃ ለክሮፕ የሚያስፈልገው ነገር በኒውትሪንት መልክ በውሃው ላይ ይሰጠዋል። ያለ አፈር አስፈላጊነት የሚያድግ ይሆናል ማለት ነው። በጣም ነው የሚገርመው። አሁን እኔ ለመጀመሪያ ጊዜ ነው ሽንኩርት ውሃ ላይ እንደሚበቅል እያየው ያለሁት። እሺ ይሄ እንግዲህ ያው እኛ ሽንኩርት ብለን የምንጠራው ያው በ የኛ አይነት ተመሳሳይ የነ ሽንኩርት ባይሆንም በተለይ ባሮ ከሚባለው የሽንኩርት አይነት ጋር የሚቀራረብ አይነት ሽንኩርት ነው። በእርግጥም ያው አንቺ እንዳነሳሽው ሆርቲካልቸርን ሰው በስፋት ከአበባ ጋር አያይዞ ማየት ነገር አለ። ግን በተለይ አሁን እዚህ በምናየው አይነት የግሪንሃውስ ሁኔታ አትክልትና ጸጣሞች መብቀል እንደሚችሉ አሁን ያ በደንብ በስፋት እየሰራን ለኤክስፖርት ገበያ እያቀረበና ያለ ነው ማለት ነው። ስለዚህ ይሄ የምንመለከተው መለከተው የሽንኩርት ዝርያ ሆኖ ነገር ግን እኛ የምንጠቀመው ተቀመው አይነት እና ጭንቅላት ያለው አይነት ሽንኩርት ሳይሆን ከላይ ስቴሙ ብቻ ቾፕ ተደርጎ በተለይ ሶስት ውስጥ ከእንቁላል ጋር እንደዚህ የሚበላ ነው፣ በዋናነት ለጀርመን ገበያ የምናቀርበው የሽንኩርት ዝርያ ነው ማለት ነው። በውሃ ማብቀሉ ግን የሚሰጣቸው ሌሎች አድቫንቴጆች አሉ፣ በተለይ ከምርታማነት አንፃር ማለት ነው። ምርታማነትን ከ3 እስከ 4 ጥፍ በኖርማል ዌይ ከሚሰራው የሚጨምር ነው። ከዛ ውጪ እንግዲህ ውሃ አጠቃቀምን በተመለከተ እዚህ አሁን ውሃ ላይ እናበቅላለን ብለን ስንል በኖርማል በኢሪጌሽን ከምንሰራበት የውሃ አጠቃቀም መንገድ እጅግ በጣም ኤፊሸንት የሆነ ነው ውሃ አጠቃቀም ላይ። ለምንድን ወደ ታች የሚሰርግ ውሃ የለም በኢቫፖሬሽን መልክ የሚጠፋውም አነስተኛ ስለሆነ ውሃ አጠቃቀም ላይ በጣም ኤፊሸንት ነው። እዚህ አሁን አንድ ነጥብ ሁለት ሄክታር ግሪን ሃውስ ነው በዚህ ሲስተም ተሸፍነው ያለው። ከኖርማል ግሪን ሃውስ ጋር ብናወዳድረው አራት እጥፍ። ስለዚህ ይሄ ወደ አምስት ስድስት ሄክታር ያክል ፕሮዳክሽን የሚሰጥ ነው የሚሆነው ማለት ነው። በአፈር ሲሆን የሚወስድበት የራሱ የሆነ ጊዜ ይኖረዋል። በውሃ ሲሆን ደግሞ ምን ያክል ጊዜ ይወስዳል? አንዱ እንግዲህ የዚህ ሲስተም አድቫንቴጅ የምርት የሚመረትበትን ቀናት ማሳጠር ነው ወይም የፕሮዳክሽን ፔሬዱን ማሳጠር ነው ማለት ነው። ስለዚህ እዚህ ላይ ማለት ነው በአንድ ወር ውስጥ ምርት ማግኘት እንችላለን ማለት ነው። ከሃርቨስት ቱ ሃርቨስት ሃርቨስት ከተደረገ በኋላ በድጋሚ ደግሞ የሚመጣበት ጊዜ ከሶስት እስከ አራት ሳምንት የሚሆነ ጊዜ ነው የሚሆነው ማለት ነው። ስለዚህ ምርት ቶሎ ቶሎ እዚህ ማግኘት ይቻላል። እንግዲህ ምርታማነትን ማሳደግ አንዱ በዚህ ዘርፍ የምናከናውነው ስራ ስለሆነ ለሀገር ከሚያመጣው የውጭ ምንዛሪ አንጻር በዚህ አይነት መንገድ መስራት ትልቅ ጠቀሜታ አለ ብዬ ነው። ለምሳሌ አሁን አፈር ሲሆን የለመደው ይህንን ነው ይባላል። አርሶ አደሮች ሲሰሩ አሁን ለምሳሌ ሽንኩርት ከሆነ ሲዘሩ የነበረው ከሽንኩርት ውጭ እኮ አያበቅልም፣ ወይም ከጤፍ ውጭ አያበቅልም የሚባል ነገር አለ። ይሄ ውሃ ላይ አይሰራም። ይሄ ውሃ ላይ ይሰራም ማለት ነው። ውሃውን ይዘን እንቆያለን እንግዲህ አንዱ ከበሽታ አፈር ወለድ በሽታዎችንም ለመከላከል ጭምር ነው እንዲህ አይነት ሲስተም የሚጠቀመው። በተወሰነ መጠን ውሃው እንግዲህ እስከ ሁለት ዓመት ሶስት ዓመት ድረስ መቆየት ይችላል። አንዳንድ ጊዜ ማከም ሲኖርብን፣ በተወሰነ መንገድ በሃይድሮጂን ፕሮክሳይድ ተጠቅመን እናክማለን ውሃውን ማለት ነው ግን በብዙ ጊዜ ያለ ችግር እየሰራንበት ያለ ነው ማለት ነው። ስለዚህ በዚህኛው ዙር ሽንኩርት ከተመረተ በሚቀጥለው ሰላጣን ብታመርቱ ችግር የለም እዚህ ላይ ማለት ነው። ከሮቴሽኑ ጋር በተያያዘ አፈሩ ጋር ተያይዞ የሚቀር ነገር ስለሌለ ምርቱን በዛ መንገድ ማስኬድ ይቻላል ማለት ነው። ሌላው በእለት ይነቀላል። ለምሳሌ ሀርቨስት ካደረግና ካነሳን በእለቱ መትከል እንችላለን ማለት ነው። በአፈር ላይ ቢሆን ማዘጋጀት ማለስለስ እንደዚህም ዝግጅቶቹ ይከናወናሉ። ቀናት የሚወስዱ ነው የሚሆኑት። ስለዚህ ይሄ ከምርታማነት ቀናቶች ላይ በዓመት ውስጥ ካሉት ለዝግጅት የሚሄደውን ጊዜም ያስቀረ ነው የሚሆነው ማለት ነው። ስለዚህ ኢፊሽንትሊ ብዙ ፕሮዳክሽን ከዚህ ሲስተም ማግኘት ይቻላል ማለት ነው። ሃርቨስት እያረጉ ነው? ሃርቨስት እያረጉ ነው ያሉት። እሺ፣ እዚህ እንግዲህ ያው አሁን ያየነው ምርት ከተመረተ በኋላ ሃርቨስት የሚደረግበት ወይም ምርት የሚሰበሰብበት ቦታ ነው ማለት ነው። ስለዚህ እዚህ ላይ ያው ከዚህ ያየነው ምርት ወደዚህ ይሻገራል። ለሳምንቱ የደረሱትን ስቴሞች የቀነጠሱ ይወስዳሉ ማለት ነው። በሰው ቢላ አሁን በስንት ቀን ነው የሚደርሰው? በሶስት ሳምንት ውስጥ ሬዲ ይሆናል ከተተከለ። ለሀርቨስት ከደረሰ ደግሞ በየሳምንቱ ቢያንስ ለሶስት ተከታታይ ሳምንታት ሀርቨስት እናደርጋለን ማለት ነው። ከዛ መልሶ ደግሞ ይበቅላል። ስለዚህ አሁን የመጨረሻው ደረጃ ላይ ነው ያለነው። አሁን የመጨረሻው ደረጃ ላይ ነው ያለነው። ምናልባት የመጨረሻው ሳምንት ማለት ነው አንድ ሳምንት ስለዚህ ሀርቨስት ከተደረገ በኋላ መልሶ ይገባል። የመጨረሻው ሳምንት ሀርቨስት እንጠብቃለን ማለት ነው። ሆርቲካልቸር ዘርፉ እንግዲህ በተለይ በኢንቨስትመንት ደረጃ በስፋት ቢሰራበት እንደ ሀገር ያለንበትን ደረጃ አንተም እንደው ዘርፉ ላይ ስላለ ገምግመት ነግረኛለ። ግን አንዱ ከምግብ ዋስትናን ከማረጋገጥ ባለፈ ደግሞ የስራ እድልን መፍጠር ነው እና በስራችሁ ምን ያክል ዜጎችን ይዛቸዋል? እንግዲህ የሆርቲካልቸር ዘርፉ ካሉት በጎ ጎኖች አንዱ ለበርካታ የሰዎች የስራ ድል መፍጠሩ ነው። ከዚህ ውስጥ ደግሞ አብዛኛውን ከ85 እስከ 80 እስከ 85 ፐርሰንት አካባቢ ለሴቶች የስራ ዕድል የሚፈጠር መሆኑ ነው ማለት ነው። ከዚህ አንጻር እንግዲህ እኛም ያው ባሉን ሁለት ሳይቶች ቢሾፍቱና ለገዳዲ ላይ ይህን ምርት እናካሂዳለን። 1400 አካባቢ የሚጠጉ ሰራተኞችን የስራ ዕድል ፈጥረናል ማለት ነው። ከዚህ ውስጥ እንግዲህ ወደ 80% የሚጠጉት ሴቶች ናቸው ማለት ነው። ድርጅታችሁ እንግዲህ ከሀገር ውስጥ ፍጆታ ይበልጡን ትኩረት አድርጎ እየሰራ ያለው ኤክስፖርት ላይ ከሆነ በአመት ምን ያክል ገቢ ታስገኛላችሁ ለሀገራችን የውጭ ምንዛር? እሺ እንግዲህ ያው ይሄ ዋናው ነው። ኤክስፖርት ተኮር ስለሆነ የኛ ስራ ወደ ውጪ ንግዱ ላይ ተኩረን ነው የምንሰራው። ወደ 80% የኛ ፕሮዳክት ወደ ውጪ ገበያ የሚቀርብ ነው የሚሆነው ማለት ነው። አጠቃላይ እንግዲህ ከ12 እስከ 15 ሚሊዮን ዩሮ በአመት ለሀገር ገቢ እናረጋለን። ይሄ እንግዲህ ባህር ከረንሲ ሪፎርም የሚመጣ ነው፣ አገርን ይደግፋል። እኛም ደግሞ ያው ይህንን አስፍቶ ለመስራትና ከዚህ በተሻለ ደግሞ ተጨማሪ የሀርድ ከረንሲ ፕሮዲስ ማድረግ ፍላጎት ነው ያለን ማለት ነው። የእናንተ ምርቶች እንዴት ነው በሀገር ውስጥ ያላቸው ተፈላጊነት? አናሳ ስለሆነ ትኩረታችሁን ኤክስፖርት ላይ ያረጋችሁት ምንድን ነው ዋናው ምክንያት? እ እንግዲህ ጆይቴክ የእስራኤላያኖች ባለሀብት ኢንቨስትመንት ስለሆነ የውጭ ባለሀብቶች እዚህ ሀገር ውስጥ ኢንቨስት ያደርጉ ትኩረቱ የውጭ ገበያን ለመድረስ ነው የሚሆነው ማለት ነው። ስለዚህ አላማ አንጻር የተቋቋምንበት አላማ ኤክስፖርት ስራ ላይ ለመሰማራት ነው። ነገር ግን ያው በሀገር ውስጥ ገበያ ላይ በተለይ ምርቶቹ ደግሞ በተወሰነ መጠን ሰው እንዲያውቃቸው እዚህ ያሉ ደግሞ ትላልቅ ሆቴሎች እና ሬስቶራንቶች ኢትዮጵያን ኤርላይንስን ጨምሮ የእኛን ምርት ተጠቃሚ መሆን እንዲችሉ ባለፉት ዓመታት ሰርተናል እና በተወሰነ መጠን ለአገር ውስጥ ገበያም የኛ ምርቶች ይቀርባሉ ማለት ነው። ለዘርፍ ውስጥ እንደው የሚገባውን ያህል ትኩረት ተሰጥቶታል ብለህ ታምናለህ? እንግዲህ ሆርቲካልቸር የኢትዮጵያ ፊውቸር ነው ብለን እንላለን። እዚህ ዘርፍ ላይ እንደሚሰራ ሰው ማለት ነው አቅም እንዳለን እናውቃለን። ይህን አቅም አውጥቶ ከመስራት አንጻር ማለት ነው ትኩረት ብለን ስንል፣ እንግዲህ ጎረቤት ሀገር እንኳን ያሉት እነኬንያን ብንመለከት ሆርቲካልቸር ላይ ግልጽ ያለ ፖሊሲ ያላቸውና ኢትዮጵያ የራሷ የሆነ የሆርቲካልቸር ፖሊሲ እንዲኖራት እና በዚህ ዘርፍ ደግሞ መሰራት የሚገባውን ያክል መሰራት እንዲችል የባለሙያ የመንግስት ድርሻ ክሊሪ ተለይቶ በሰፊው መሰራት ቢችል ጥሩ ነው ብዬ አስባለሁ። ለነበረን ቆይታ በጣም ነው የማመሰግነው። እንግዲህ እኛም ገበያ ላይ ማየት እንፈልጋለን ነው ማለት የምፈልገው። እዚህ ላይ እንግዲህ በስፋት ብናገኘው ደስ ይለናል። እንግዲህ ወደፊት ያው ምርቶች እንደነገርኩሽ ቅድም በተለያዩ ቦታዎች ላይ ይሸጣሉ አገር ውስጥ በተለይ አዲስ አበባ ላይ በተለያዩ ቦታዎች እዛ ማግኘት ይቻላል። ግን በሰፊው ደግሞ ሰው እንዲጠቀምባቸው ለማድረግ የሚደረጉትን ስራዎች መስራት በእኛ በኩል እንቀጥላለን። አመሰግናለሁ። ተመልካቾቻችን እንግዲህ በቢሾፍቱ ተገኝተን የተለያዩ ምርቶችን ተመልክተናል። ኤክስፖርት የሚደረጉ ምርቶች ናቸው። እኔ እዚህ ቢሾፍቱ ተገኝቺ እንግዲህ እነዚህ ምርቶች ቅኝት አድርግ ያለው ወደ ቆቀ ሄጄ ሌሎች ምርቶችን ከማየቴ በፊት ደግሞ ወደ ስቱዲዮ መለስ ስንበልና ሀና ታደሰ ከአዲስ አበባ ከተማ ውስጥ ያሉ የተለያዩ አትክልትና ፍራፍሬዎችን ገበያ ቅኝት አድርጋ ተከታዩ መሰናዶ አዘጋጅታለናለች። እሱን ተከታትለን እንመለሳለን። ከስቱዲዮ ተመልሰናል፣ ተመልካቾቻችን እኛም መዳረሻችንን ቆቃ አካባቢ አድርገን ከዙቃላ የአበባ እንዲሁም አትክልትና ፍራፍሬ ማምረቻ ማዕከል ጋር ቆይታ የምናደርግ ነው የሚሆነው። እዚህ ደግሞ ምን አለ የሚለውን አብረን እናያለን። አሁንም በድጋሚ አብራችሁን ቆዩ። እንዴት ነህ? እንኳን በሰላም መጣሽ። እንኳን ደህና ቆየ። እንግዲህ በባህላችን እንግዳ ቤት ነው የሚጠበቀው። እኛ አጋጣሚ ሆኖ ነው ስራ ቦታው ነን ማምረቻ ቦታ ነው ይሄ? አዎ ይሄ ስትሮበሪ የምናመርተው ቦታ ነው። ውስጥ እየገባን ደግሞ ያለን ነገር አብራራ። ስለዚህ ቀጥታ የተገናኘ ነው ማምረቻ ስራው ላይ ነው። ማምረቻ ስራው ላይ እንተከን። ምን ምንድን ነው የምታመርቱት? በዋናነት እኛ እያመረትን ያለ ነው አሁን ኦርናሜንታል ከቲንግ የአበባ የሚሆንና እዚሁን ደግሞ ስትሮበሪ እያመረትን በጣም ሰፊ ነው። ስንት ሄክታር ላይ ነው ያረፈው በአጠቃላይ ድርጅታችን ያረፈው 36 ነጥብ 73 ላይ ነው ያረፈው። ከዚህ ውስጥ አሁን ላይ የምናየውን የስትሮበሪ ፋል ወደ እስከ 8 እስከ 9 አካባቢ የሚደርስ ሄክታር ላይ በሁለት መንገድ ስትሮበሪን እያመረትን ያለ ነው። እዚህ ጋር የምናየው በዱሮ ጀምሮ ስንጠቀምበት የነበረው ኦፕን ፊልድ የሚባል ወይም ደግሞ ክፍት ቦታ ላይ የሚመረት የስትሮበሪ አመራረት ሂደት ላይ ነው አሁን እያየን ያለ ነው። አሁን እነዚህ የእንጆሪ ምርቶች ለሀገር ውስጥ ፍጆታ የሚቀርቡ ናቸው ወይስ እኛ የምናመርተው ስትሮበሪ የሚሆን ኦርናመንታል ከቲንግ ያለው 100 ፐርሰንት ኤክስፖርት የሚደረግ ነው። ይሄኛው ግን ከ90 ፐርሰንት በላይ ለኤክስፖርት የምንጠቀምበት እንደዚሁም ደግሞ ለሀገር ገበያም ወይም ደግሞ ፍጆታም የምናቀርብ የምርት አይነት ነው። የአበባ ምርትም ችግኞችን እንደዚሁ ኤክስፖርት አደርጋላችሁ? ከዛ በተለየ ደግሞ አስክልቶች ላይ ሌሎች ፍራፍሬዎች የማምረቱ ሁኔታ? አዎ፣ እኛ ወደፊት እንደ እቅድ ያዝነው ምንድን ነው ስትሮበሪን በተሻለ ቴክኖሎጂ ለማምረት ልክ እነዛ ደግሞ ሌሎች አትክልቶችንም ደግሞ በተሻለ ከዚህ በፊት ባልተለመዱ መንገድ ጥሩ ምርት ኳሊቲኑም የጠበቀ ገበያውንም ማዕከል ያደረገ ልናመርት ነው እየሰራንበት ያለው። እየለቀሙ ነው መሰለኝ፣ ወይም ደግሞ በእናንተ ቋንቋ ሀርቨስት እየተደረገ ነው። ትክክል ነሽ። አሁን የደረሰው ምርት ወደ ፓኪንግ ሀውስ ወስደን ለሽያጭ ወደሚዘጋጅበት ቦታ እየሰበሰቡ ነው ያለት። እናያቸው አይደለም? በዚህ መልኩ ነው የሚሰበሰበው። ከስር ስፖንጅ እያየው ይነ ስፖንጅ የሚደረግበት ምክንያት ምንድን ነው? አንደኛ ስትሮበሪ ምርቱ እንዳይጎዳ ነው። ሲንቀሳቀስ በኪናም ሲሄድ ሲገጃጅ፣ አንዱ ምርት አንዱኛውን ሲመታ ሊበላሽ ይችላል። እንዳይበላሽ በስፖንጅ ቀስ ብለን እንደዚህ ዘን በስርዓቱ ወደሚዘጋጅበት ቦታ ይሄዳል ማለት ነው። ከዚህ የተሻለ ዘመናዊ ቴክኖሎጂ ያለ ስትሮበሪ ለማምረት የሚመች? አዎ እዚህ ጋር የምናየው ዝናብ ላይ ቤዞነ ነው የምንሰራው ዝናብ ጊዜውን ጠብቆ በቂ ዝናብና ጥሩ ዝናብ ከዘነበ ብዙ ምርት ልናገኝ እንችላለን። ጊዜውን ያልጠበቀ ዝናብ ከመጣ ግን ምርታማነቱ ላይ ዳይሬክትሊ ትልቅ ኢንፍሉዌንስ አለው። ያኛው ግን ክላይሜት ላይ ቤዛ አያደርገንም፣ ግሪን ሃውስ ውስጥ ስለሆነ እንደገና ደግሞ ከፍ ያለ ከመሬት ከፍ ያለ ስለሆነ የምንሰራው ለበሽታም የመጋለጡ ምርታማነት የመቀነሱ ተጨማሪ ወጪ የማስወጣቱ እነዚህ እነዚህ ነገሮች በመቀነስ የተሻለ ምርታማነትን እንድናገኝ የሚያግዘን አዲስ ቴክኖሎጂ በቅርብ ሰርተን ስራ ወደ ስራ ገብተናል ማለት ነው። ስለዚህ አለ አሁን ሌላ የጀመራችሁ ቴክኖሎጂ እሱም ተሰርቶ ኦልሬዲ ስትሮበሪ ማምረት ጀምረናል፣ ወደ ስራ ገብተናል። ወደ ወደ ዛ ስኔድ ማየት እንችላለን። ስለዚህ ወደ ዛ እንሂድ። እንዴ በጣም በተለየ ሁኔታ ነው የተዘጋጀ የሚመስለው አቀማመጡ ራሱ ያስታውቃል። በጣም በቴክኖሎጂ የዳበረ እንደሆነ ያስታውቃል። በግሪን ሀውስ ውስጥ የሚሰራ የስትሮበሪ ምርት አይነት ነው። ቴክኖሎጂን ታግዘን ነው የምንሰራው። ይህም ቴክኖሎጂ ምንሆ ድሪፕሪጌሽን ሲስተም በሚል ነው። የራሳችን በሮል ውሃ አለን። ያንን የጉድጓድ ውሃ በመጠቀም ፈርትላይዘሮችንም በመጠቀም እዚህ ያለው ምርት እዛ ከምናገኘው አራት እጥፍ በላይ ከፍ ብሎ ልናገኝ እንችላለን ማለት ነው። ተወዳዳሪነትን ከመጨመር አንጻር አሁን በዓለም አቀፍ ደረጃም ኢትዮጵያን ስሟን ማስጠራት በዚህ ዘርፍ ራሱ ያው ያልተለመደ ነው። ብዙ ጊዜ ሆርቲካልቸር ሲባል አበባ ላይ አይደል ትኩረት የምናደርገው። በዓለም አቀፍ ደረጃ ተወዳዳሪነታችሁን ከማሳደግ አንጻርስ ምን እየሰራችሁ ነው? በዓለም አቀፍ ገበያ ላይ ተወዳዳሪ ሆነን ለመግባት ስናመርት ሁሌ በየአመቱ ፍሬሽ የሆኑ ችግኞችን በሀገር ውስጥ በማስገባት አድቫንስድ የሆነውን ቴክኖሎጂ አሁን የምናየውን ደግሞ በመጠቀም እንደዚሁም ደግሞ እንደነ ሞሮኮ እንደነ ስፔን ከኛ ጋር ተወዳድረው ነው ለአውሮፓ ገበያ የሚያቀርቡት። እኛ እነሱን ለማሸነፍ ምንድን ነው የምናደርገው? አንደኛ በጣም ፍሬሽ የሆነ ብራንዱን የጠበቀ የኢትዮጵያን ስም የሚያስጠራን ስትሮበሪ በማምረት ነው። ሳይዙ ራሱ በጣም ትልልቅ ነው። መጠኑ እውነት ነው። ምንድነው ልብ ቅርጽ የሚባለው አለው። ብዙን ጊዜ እንግዲህ ነጮች ፍቅር እንትናቸው ለመግለጽ እንደዚህ አይነት ፍሩቶችን ይመርጣል። ተመራጭ ናቸው ማለት ነው። ቅርጽም ያለው እሱም ያለው በስንት ጊዜ ልዩነት ነው ሃርቨስት የሚደረገው ወይም ደግሞ ምርቱ ደርሷል የሚባል? በየ ሁለት ሳምንት ሃርቨስት ይደረጋል። ለምሳሌ ከዚህ ላይ የዛሬ ሁለት ሳምንት ሃርቨስት ከተደረገ ዛሬ ላይ ይደርሳል ማለት ነው። በየ ሁለት ሳምንቱ 15 ቀን እስከ 21 ቀን ማክሲማም ከዚህ ላይ ሃርቨስት እናደርጋለን ማለት ነው። ምርት ሰብስበው እየመጡ ነው ማለት ነው። እንግዲህ ቅድም እንዳልኩሽ የሁለቱን አይነት የምርት አይነታችንን አይተናል። አሁን የልፋት ውጤት የሆነውን ስትሮበሪያችን ምርቱ ተሰብስቦ ወደ ፓኪንግ ወይም ደግሞ የተሰብሰበ ምርት ለሽያጭ የሚዘጋጅበት ቦታ ላይ ደርሰናል። ሽታው ራሱ ደስ ይላል። በጣም የሚማርክ ደስ የምል ሽታና ሽታ ብቻ ያለም፣ ጥፍጥናውም ልክ እንደዛው ነው። እዚ ያሉት የእኛ ሰራተኞች ደግሞ በጣም በሚያምር መልኩ በዚህ መልክ ፓኪንግ ወይም ደሞ ፑነት ውስጥ ያስገባሉ ማለት ነው። የምታሸግበት መንገድ አለ፣ የተለያየ ነው ወይስ ሁሉም በተመሳሳይ ነው? አሁን የበሰለ ያልበሰለ እየተለየ ነው የታሸገው ወይስ ምንድነው የምናደርገው? እስፔሻሊ ለኤክስፖርት የምንጠቀም ከሆነ ምርታችን ወይም ደሞ የከደንበኛው ትዕዛዝ የተለያየ ነው። አንዳንድ ደንበኛ ምን ያደርጋል፣ በጣም ራይፕ ያደረገው ወይ ደሞ የቀላ እየደረሰ ያውም እነሱ አገራቸው ላይ ያለውን ክላይሜት ላይ ቤዝ አድርጎ ነው። ሀገር ውስጥም የራሳችን ደመኞች ስላሉ ለምሳሌ አሁን የምታያቸው እነዚህ ስትሮበሮች ለሀገር ውስጥ ገበያ ያቀረብናቸው ናቸው። ይሄኛው ደግሞ ለጁስነት የምንጠቀሙ፣ በመኪና ነው የምናመጣ። በመኪና ከፊልድ ላይ ሲመጣ ትንሽ የመንቀሳቀስ ነገር ይኖራል። አንዱ ፍሩት ከአንዱ ጋር ሲጋጭ የሚበላሽ ከሆነ የተጎዳውን ፓርት በዚህ መልክ ቆርጠ ነው አንስተን ለጁስ እናዘጋጃለን ማለት ነው። እዚህም የገበያ ተሰሰራላችሁ ማለት ነው። ሀገራችን ውስጥ ያለው ምቹነት ምን ያክል ነው በዚህ ዘርፍ ኢንቨስት ለማድረግ? እንደምናቆላችሁ ነው እንደምናቆ፣ አሁን ላይ መንግስት ግብርና ላይ በጣም ትኩረት ሰጥቶ እየሰራ ነው ያለው። ስፔሻሊ ሀገር ውስጥ ፍጆታ ብቻ ሳይሆን ለውጭ ሀገር ኤክስፖርት ማድረግ፣ ለምሳሌ ጥሩ የሆነ ምርት እንደነ አቮካዶ ኤክስፖርት ማድረግ ጀምረናል በኢትዮጵያ። ይሄ ይሄ ምንድን ነው የሚያሳየው? ኢትዮጵያ የተሻለ ማምረት አቅም እንዳላት ዘርፉ ላይ ሰው ኢንቨስት ለማድረግ ወስኖ ቁርጠኛ የሆነ ሰው ከሰራ ኮሚትመንት ካለው በዚህ ዘርፍ ላይ ውጤታማ ማይሆንበት ምንም ምክንያት የለም። ነገር ግን ምንድነው ቁርጠኝነት ነው የሚያስፈልገው እንጂ ሪሶርስ አለ። ሰው ሲያይ ኢትዮጵያ እንደዚህ ታመርታለች ወይ እንደዛ ያለ ምርት ሀገር ውስጥ አለ ወይ ብሎ አያስቡ። እኛ ይሄንን ደሞ እንዲታወቅ የኛ ፓኬጂንግ ሲስተም ላይ ምንድነው የምናደርገው የራሳችን ስምና ሜድ ኢን ኢትዮጵያ የሚል ደሞ እናስቀምጣለን። ስለዚህ ሰው ኢትዮጵያ ይሄንን ማምረት ትችላለች፣ ይኖራታል እንደዚህ አይነት ምርት ብሎ ለማመን ይች አዳግቶ ማለት ነው። በጣም ሰፊ ማምረቻ ነው፣ ጉብኝት ያደረግ ነው። እውነት በጣም ትልቅ ቦታ ነው፣ ትልቅ ኢንቨስትመንት ኤሪያ ነው ያለ ነው። እንግዲህ ኢንቨስትመንቱም ደግሞ ዝም ብሎ የተሰራ አይደለም። ብዙ ዋጋ ተከፍሎበት ለሀገሪቷም ያለውን ገቢ በደንብ በተገቢ መንገድ ገቢ ለማስገኘት ጥሩ ስራ የተሰራበት ስራ ነው የጎበኘሽው። እኔም ስለመጣችው በጣም ደስተኛ እኔም በጣም አመሰግናለሁ። ተመልካቾቻችን ሳምንታዊ ዓለም ሸማች መሰናዶችን እንግዲህ በተለይ ደግሞ ወደ ተለያዩ ሀገራቶች ኤክስፖርት የሚደረጉ የውጭ ንግድ ላይ የተሰማሩ ድርጅቶችን ጎብኝተናል። እንዲሁም ደግሞ ለሀገር ውስጥም የውጭ ምንዛሬም የሚያመጡ የተለያዩ ተቋማትን ጎብኝተን የተለያዩ የአትክልትና ፍራፍሬ ምርቶችንም ወደ እናንተ አስቃኝተናል። እንዲሁም ደግሞ ሀና ታደሰም ሀገር ውስጥ ያለው የገበያ ሁኔታ ምን ይመስላል፣ አትክልትና ፍራፍሬ የሚለውንም ወደ እናንተ ስታደርስ ቆይታለች። ሳምንት በተለየ ይዘት ወደ እናንተ እንመጣለን። እስከዛው መልካም ቆይታ ይሆንላችሁ።